ምን አይነት ፖዚሽን ነው የምን አባታችሁ ፖዚሽን ነው ረበስ ማምጣው ወይ እኔ ራሱ ላነበሩ ችግር የለውም እንናገራለን ውስጥ የሚወደውን ይናገር ይላሉ እኔ እንጃ አላውቅም እነሱ ናቸው ያሉት አሁን እየመጡ ነው አሁን እየመጡ ነው ስላላወቁ ነው አሁን እየመጡ ነው እየመጡ ነው እየመጡ ነው እኔ ታይሻለሁ ግን

ይመጣን ሶስተኛ ላይ ሶስተኛ ላይ ያላችሁ ትንግስት ከሰጣችሁ ይቆጥራል። እዚህ ጋር ሌሎቻችሁ ሳይሆን ሶስተኛ ሰው ላይ ሰጠኝ። ሶስተኛ ላይ ያለው ፖፕ ከላይ ስታዩ በጣም ቀላል ሁለት ዓመት ሙሉ እንትን ያላለ ሰው ነው። እንዲ እንዴት ነው? የተሳስቷል አስኳለ ድምሬን አስተካክሏል። ይህ መጨረሻው የእውነትን ሁለት ዓመት አቡ

እንደዚህ አይነት ሀሳብ እስኪ ከየትኛው የሰው ልጅ አምሮ የሚወጣው? በማንኪያ ነገሮች ካላንደር ሁለት ዓመት ማለት ሁለት ቀን ነው። በጣም የሚገርም ሰው ነው። ይሄ ራሱ የማንኪያ ነገር አባል ኢትዮጵያን ፖለቲካ ቆንጥታ ያዝግልን፣ መስሎኝ በየሁለት ቀኑ ሌላ ነገር ነው